ወደድ ተመልካቾቻችን አሁንም ልዩ መስተንግዷችን እንደቀጠለ ነው። በድጋሚ ከኛ ጋር ስላላችሁ ከልብ ጅ ጋር ርጋ እናመሰግናለን። በቀጣይ ያለን ፕሮግራም ምንድን ነው? ማህበራዊ ሚዲያ ነው። በዚህ ሳምንት በማህበራዊ ሚዲያ ካገኘናቸው መካከል ጥሩ ናቸው ብለን ያሰብናቸውን ይዘቶች ወደ እናንተ የምናደርስ ሲሆን እንግዲህ ወደ መጀመሪያው ይዘታችን እናልፋለን። መልካም ምናል እዚህ ላይ አንዳንድ የመጽሐፍ ቅዱስ ክፍሎች አሉ። እግዚአብሔር ያለው የምሩን አይመስለን። አሁን የሚያሳድዷችሁን መርቁ እንባላለን። ሰው ሲያሳድደን እዛቸው ውስጥ ነው የምንገቡ፣ አይደለም እና አይ ቲንክ የምርም ብናስተውል እንደዚህ የምንሆን ይመስለኛል። አሁን ጸጋ ትጠይቂያለሽ እንደዚህ ልብሽ ተስፋ ቆረጭ ሲል ማለት ነው ሰዎችን ያለ ገደብ ይቅር እንድንል እግዚአብሔር ይነግረናል። ያለ ገደብ እንድንወድ ይነግረናል። ለቁጣ የዘገየ እንድንሆን ይነግረናል። ይህንን ግን የምር እንረዳዋለን ወይ የሚለውን ነው ያየሁት። ልክ ብለሃል። እንግዲህ በጣም አስቸጋሪ ነገር ነው አንዳንድ ጊዜ ስለ ሆነ ሰው ተማረህ እያወራህ፣ ባልንጀራ እንደ ራስ ወደድ ጆሮዬ ሲያቃጭ እሺ፣ እሺ አሁን ስልሽ አሁን ኢየሱስ ክርስቶስ በግልጽ ተናግሯል። እግዚአብሔር ምን የምሕረት አምላክ ቢሆን ሰዎችን ይቅር ማን እል ከሆነ የእኛን በደል እሱ ይቅር አይልምና፣ ክፉን አትቃወሙ፣ በክፉ ፈንታህን መልካምን አድርጉላቸው የሚለውን የምሩን ነው የሚለው የሚለው ሲገባን፣ አይ ቲንክ እንደ እሷ ነው የምንሆነው እኛ ወይ ለካ እንደዚህ ነው ለካ ልክ እንደማንችል ሲገባን ጸጋን ጠይቃለን። ግን በቃ መርጠን እየወሰድን ነው። አይ ቲንክ የተቸገረ ነው ከመጽሐፍ ቅዱስ ውስጥ በእኔ ተማምኗል እናስበለዋለ ብቻ። አዲስና የያዛችሁትን ቂማችሁን ጣሉ ሲባል እንቸገር ይሆናል። እግዚአብሔር ያነበብነው እንድንኖር ይርዳል። አሜን አሜን። እንግዲህ እህታችንም እንዲህ ዓይነቱን አሳብ ወደ ሶሻል ሚዲያ ስላመጣሽልን ከልብጅ ጋር ጋር እናመሰግናለን። ወደ ቀጣዩ ቪዲያችን ንላል ያዕቆብ ሆይ የመረጠ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወክም ምን? አልሰማህም ምን? እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው፣ አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ። ይታክቱማል ጐበዛዝቱም ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኀይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም። እግዚአብሔርን በመተማመን የሚጠባበቁ ደስ አይለም? የልጁ ኢነርጂ ራሱ። ከዚህ በፊት በንትን ትዝ ይልሻል፣ የቤተ ክርስቲያን እምነት ማጽኒያ የአዋርያት እምነት መግለጫ ላይ ይናቀዋለን። በጣም የተወደደ እግዚአብሔር ቃል ነው። ብዙዎቻችን የግላችን ብናደርገው ይህንን ጠቅስ፣ እግዚአብሔር እንዳልተወን እግዚአብሔር እንዳልድረሳን ይነግረን ነው። እና በልባችን ይሄ ቢኖር ብዙ ጥርጣሬ ውስጥ እኳ አንገባም። እግዚአብሔር ትቶኛል፣ እግዚአብሔር የሚያርጎኛል አንልም። እና እግዚአብሔርን በመተማመን የሚጠባበቁ ሰዎች በራሳቸው የሚሯሯጡ በራሳቸው እንትን የሚያደርጉ ሰዎች ታም ነው። እግዚአብሔር የሚጠብቁ ሰዎች ኃይላቸውን ያድሳሉ ይላል። ምናልባት ለደከመም ሰዎች የትልቅ ቃል ነው ብዬ አስባለሁኝ። ልክ ብላህል እንግዲህ እዚህ ላይ ምንም ባልጨምር በቂ ነው። በቃ እግዚአብሔርን ተስፋ ማድረግ ምን ያህል እንደሆነ ኃይልን እንደሚያድስ እንግዲህ እግዚአብሔርን የተጠባበቁ ሰዎች ኃይላቸውን እያደሱ እንደ ትልቅ መልክት ነው። በጣም እጅግ አድርገን ከልብ እጅግ አድርገን እናመሰግናለን። ጌታ የሱስ ይባርክ ማለት እንወዳለን። ወደ ቀጣዩ ሂዳችን እንለፍ ተነስተንሽ ትንሽ ያላልሽ መታደል ነው። የጉባኤ አምልኮ በጣም ደስ ይላል። በጣም ደስ የሚገኝ ድምጽ አለ፣ የጉባኤ ድምጽ ነው። ድሮ የአምልኮ መምራት እንደዚህ ነበር። አሁን አምልኮ የሚመራው ሰው ሙሉ ወጥቶ ነው ራሱ የሚዘምረው። ድሮ ግን ጉባኤው ቁጥሩን ያውቀዋል፣ ቀጣይ የሚመጣው ምንድ የሚለው መምራት ነው እና በጣም ደስ የሚል የአምልኮ መንፈሳዊ ተን መጣ ነው። ልክ ብለሃል። እንግዲህ አባቶች እንግዲህ ደስ ሚያቸው እንደዚህ ደ ወደ ሰት አይደስ አይለም። እኔ አንድ አባት አሁን ወደ ጌታ ሄዳሉ የሉም። እኛ ቸርች ውስጥ በቃ አምልኮ ገና ገና እንደተጀመረ በቃ ከፊት ይወጣሉ። በቃ ማለት ጉባኤው አሁን ቀጠና ሁለት ቸርች ራሱ ስትሄድ አለ አሉ የሆነ አባት አሉ ና በቃ እሳቸው ነው ትዝ የሚያስብሉን ትልልቅ ሰዎች እንደዚህ ተፈተው ጌታ ፊት ቀዳሚ ሲሆኑ ተፈተው ሲያመልኩ ማየት እግዚአብሔር እንደሚሸከመን ማሳያዎቻችን ቤተ ክርስቲያን ውስጥ ያሉ አባቶች ናቸው። እንደ ወጣት ቆመን ስ ሁሌ ወጣት ምንሆን ይመስለናል። ግን በቃ የሆነ ጊዜ እኮ ይመጣል። እትዬ ቤቲ በጣም አርጅታዋል። ያው ከልባቸው አይደለም ያሉትም ብዙ አትስሟቸው ሚሉሽ ቀን ይመጣል። እኔም ጋር እንደዛው እና እስከዛ ቀን ድረስ የሚሸከም አምላክ እንደሆነ የምናይባቸው ህያው ምስክሮቻችን ናቸው። አባቶቻችን ተባርከናል ለማለት እንወዳለን። የቤተ ክርስቲያኒቱ ጉልበት ራሱ በቃ አምልኮን ጉባኤው ሲያመልክ በጣም ሲዘምር ማየት በጣም ያስደስታል። ወደ ቀጣይ ቪዲዮችን ልፍ በምንም አይነት ጽድቅ ማትመጠነውን የእግዚአብሔርን ክብር በክርስቶስ ኢየሱስ በኩል ተሻግረህ እንደዚያ ለጌታ ኢየሱስ ወደ ላይ ከፍ ከፍ ባልኩ ጊዜ ሁሉን ወደ ራሴ እሰባለሁ ወደ እግዚአብሔር የምትታረቁት በእኔ መስቀል ሞት ነው አብ እናንተን የሚወስዳቸው በእኔ ደም ነው የለም ሌላ ከኢየሱስ ውጭ የማንሰብከው ለምንድን ነው ኢየሱስ የመጨረሻ መልእክት የሆነው ለምንድን ነው የዘላለም ህይወት ማግኛ ሌላ መንገድ ስለሌለ ነዋ ቢኖርና ብናወራ ጥሩ ነበር የለም ዝግ ነው ምንም ነገር ከሞት በታች ነው ምንም ነገር ከፍርድ በታች ነው የዘላለም ህይወት ያለበት ብቸኛ መንገድ። አንድ መንገድ እኮ አይደለም፣ ብቸኛ ነው። ብቸኛ ደግ ደግ ጥሩ ጥሩ ነገር የሚሰሩ ሰዎች